ሊጠናቀቅ አንድ ጨዋታ ብቻ የቀረው የ2017 ዓ ም የውድድር ዘመን የኢትዮጵያ ፕሪሚየር ሊግ በአሰልጣኝ ገብረ መድን ኃይሊ የሚመራው ኢትዮጵያ መድን በታሪኩ ለመጀመሪያ ጊዜ ከ17 ዓመት በኋላ ሻምፒዮን የሆነበትን ሁኔታ መመልከት ችለናል። እንግዲህ አሰልጣኝ ገብረመድን ከሶስት ከተለያዩ ክለቦች ጋር ማለት ይቻላል ካሁን በፊት ከመቀሌ ሰባ እንደርታ፣ ጅማ አባ ጅፋር፣ አሁን ደግሞ ከኢትዮጵያ መድን ጋር ሻምፒዮን መሆን የቻለ ኢትዮጵያዊ አሰልጣኝ መሆኑን መመልከት ችለናል ማለት ነው። ሁለት የትግራይ ክለቦች በመጡበት ዓመት ወደ ታችኛው ሊግ መውረዳቸውን አረጋግጠዋል። ውልዋሏ፣ አዲግራት ዩኒቨርሲቲ እና ሽሬ እንደ ሥላሴ በመጡበት ዓመት ወደ ታችኛው ሊግ ቀድመው መውረዳቸውን ያረጋገጡ ክለቦች ሆኗል ማለት ነው። እንግዲህ ሰላም ጤና ይስጥልኝ፣ እንደምናላችሁ፣ ውድ የልግዳቤ ሰዎች በያላችሁበት ሰላማችሁ ይብዛ እያልኩኝ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝኩኝ ጀማረውን በምስራቋ ከተማ ድሬዳዋ ባደረገው የ2017 የኢትዮጵያ ፕሪሚየር ሊግ የተለያዩ ክስተቶችን አስተናግዶ በተለይም ከዳኝነት እንዲሁም ደግሞ ከዴስ ቲቪ ስርጭት እንዲሁም የተጫዋቾች ጉዳት ገና ውድድሩ ከመጀመሩ በፊት ደግሞ ወልቂቴ ከተማ ከውድድሩ እንዲታገድ ተደርጎ ወደ ታችኛው ሊጎርዶ እንዲጫወት የሆነበትን ሁኔታ አስተናግዶ የጀመረው የኢትዮጵያ ፕሪሚየር ሊግ እነዚያን ሁሉ ክስተቶች አስተናግዶ ሊጠናቀቅ አንድ ጨዋታ ብቻ ቀርቶታል፣ ማለት ነው እንግዲህ። ሶስት ከተሞችን አካለው ሊገባደድ ጫፍ የደረሰው የዘንድሮ ዓመት የኢትዮጵያ ፕሪሚየር ሊግ እንግዲህ አዲስ ሻምፒዮን ልክ እንደ ባለፈው ዓመት ዘንድሮም አስመልክተናል ማለት ነው እንግዲህ። በተለይም እስከ መጨረሻው ድረስ ወደ ታችኛው ሊግ ላለመውረድ የሚደረገው ትንቅንቅ የቀጠለበትን ሁኔታ እንመለከታለን። በተለይም በመቀሌ ሰባ እንደርታ፣ ኢትዮ ኤሌክትሪክ፣ አዳማ ከተማ መካከል ወደ ታችኛው ሊግ የሚደረገው ፍልሚያ እስከ መጨረሻው ድረስ በፍጥጫ የቀጠለበትን ሁኔታ እንመለከታለን ማለት ነው እንግዲህ እስከ ሰላሳ ሶስተኛ ሳምንት ያለውን የኢትዮጵያ ፕሪሚየር ሊግ የደረጃ ሰንጠረዥ ስንመለከት ኢትዮጵያ መድን ሰባ ነጥቦችን በመሰብሰብ አንደኛ ደረጃ ላይ ሲቀመጥ፣ ኢትዮጵያ ቡና አምሳ ዘጠኝ ሁለተኛ፣ ባህር ዳር ከተማ አምሳ አንድ ነጥቦችን በመሰብሰብ ሶስተኛ፣ ሀዋሳ ከተማ አምሳ ነጥብ በመሰብሰብ አራተኛ፣ ሲዳማ ቡና አርባ ስምንት ነጥቦችን በመሰብሰብ አምስተኛ፣ ሀድያ ሆሳዕናና አርባ ሰባት ነጥቦችን በመሰብሰብ ስድስተኛ፣ ቅዱስ ጊዮርጊስ አርባ አምስት ነጥቦችን በመሰብሰብ ሰባተኛ፣ ወላይታ ዲቻ 45 ነጥብ በመሰብሰብ በጎል ተበልጦ ማለት ነው። ስምንተኛ መቻል 44 ነጥቦችን በመሰብሰብ ዘጠነኛ፣ አርባ ምንጭ ከተማ 44 ነጥቦችን በመሰብሰብ አስረኛ፣ ኢትዮጵያ ንግድ ባንክ ያምናው ሻምፒዮን ኢትዮጵያ ንግድ ባንክ 43 11ኛ፣ ድሬዲዋ ከተማ በጎል ተበልጦ 43 12ኛ፣ ፋሲል ከተማ እንግዲህ በተለይም በመጨረሻ አጣብቂ ውስጥ የገባበትን ሁኔታ ተመልክተን ነበር። ከዛም በኋላ በተከታታይ ጨዋታዎችን ካሁን በፊት ኢትዮ ኤሌክትሪክን እጅግ ወሳኝ የሚባል ጨዋታ በማድረግ ኢትዮ ኤሌክትሪክ አንድ ለባዶ በማሸነፍ እንዲሁም ደግሞ ባለፈው በባለሜዳው አዳማ ከተማ እስከ ረፍት ሁለት ለባዶ ቢመራም ከዛም በኋላ አንድ ጎል በማስቆጠር አቻ በመሆን እንግዲህ ከወራጅ ቀጠና መውጣት የቻለበትን ውጤት ማስመዝገብ የቻለበትን ሁኔታ እንመለከታለን። ሙሉ በሙሉ ከመውረድ ስጋት ወጧል ማለት ባንችልም ያን ያክል የሚያሰጋ ሁኔታ የሌለበትን ሁኔታ እንመለከታለን ማለት ነው። እንግዲህ አርባ ሁለት ነጥቦችን በመሰብሰብ አስራ ሶስተኛ ኢትዮ ኤሌክትሪክ፣ አርባ አንድ ነጥብ በመሰብሰብ አስራ አራተኛ መቀሌ ሰባ እንደርታ፣ አርባ አንድ ነጥብ በመሰብሰብ አስራ አምስተኛ አዳማ ከተማ 39.9 በመሰብሰብ 1ኛ መውረዳቸውን ያረጋገጡት ሱን ሽሌና ውሏሉ አዲግራት ዩኒቨርሲቲ 22ና 19 ነጥቦችን በመሰብሰብ እስከ 18ኛ ደረጃ ያለውን ውጤት ይዘዋል ማለት ነው። እንግዲህ በተለይም ወደ ታችኛው ሊግ ለአለመውረድ አዳማ ከተማ፣ መቀሌ ሰባ እንደርታ እንዲሁም ደግሞ ኤሌክትሪክ የመጨረሻ ጨዋታዎቹን ሲያደርጉ ማንስ ይወርዳል ሚለው በጉጉታውን የሚጠበቅ ነው ማለት ነው። እንግዲህ የመጨረሻውን ጨዋታ ስንመለከት የመጨረሻው ሳምንት ጨዋታ እሁድ ሰኔ 15 ቀን ወደ መራ ግብር ሲመለስ እንግዲህ የአምናው ሻምፒዮን ኢትዮጵያ ንግድ ባንክን ከኢትዮጵያ ቡና የሚያገናኘው ጨዋታ ዘጠኝ ሰዓት ላይ ሲጠበቅ ሽት 12 ሰዓት ላይ እሁድ ደግሞ የመዲናይቱን ጥንታዊ ክለቦችን ቅዱስ ጊዮርጊስን ከመቻል የሚያገናኘው መርሃ ግብርም ይጠበቃል ማለት ነው። ሰኞ ምሽት ዘጠኝ ሰዓት ላይ ማለት ነው ወላይታ ዲቻን ከድሬዳዋ ከተማ ምሽት አስራ ሁለት ሰዓት ላይ ደግሞ ሀዲያ ሆሳዕናን ከአርባ ምንጭ ከተማ የሚያገናኘው ጨዋታም ይጠበቃል ማለት ነው። እንግዲህ ማክሰኞ፣ በተለይም አንድ ቡድን የመውረድ ስጋት አጣብቂ ውስጥ ያለው ቡድን ማለት ይቻላል ሐዋሳ ከተማን ከአዳማ የሚያገናኘው ጨዋታ ይጠበቃል ማለት ነው። እንግዲህ ይህ ጨዋታ በተለይም ለአዳማ ከተማ ወሳኝ የሚሆንበትን ሁኔታ እንመለከታለን። አዳማ ከተማ ይህን ጨዋታ እንኳን ማሸነፍ ቢችል ምናልባት የሌሎችን ውጤት የመጣል ሁኔታን የሚጠባበቅበትን ሁኔታ እንመለከታለን ማለት ነው። ጨዋታው ምሽት 12 ሰዓት ላይ ሲቀጥል ፋሲል ከተማ ከሲዳማ ቡና የሚያደርጉ ጨዋታ ማክሰኞ 12 ሰዓት ላይ ሲደረግ ሌላው ሮብ ደግሞ ባህር ዳር ከተማን ከወልዋሎ አዲግራት ዩኒቨርሲቲ ዘጠኝ ሰዓት ላይ የሚያደርጉት መርሃ ግብርም ሲጠበቅ ምሽት 12 ሰዓት ላይ ደግሞ የሳምንቱ ታላቅ ጨዋታ ማለት ይቻላል መቀሌ 70 እንደርታን ከኢትዮ ኤሌክትሪክ የሚያገናኘው ጨዋታ ምሽት 12 ሰዓት ላይ ይጠበቃል ማለት ነው። ሁለቱም ክለቦች 41 41 ነጥብ ነው ያላቸው እንግዲህ በጎል ተበላልጠው ነው አስራ አምስተኛና አስራ አራተኛ ደረጃ ላይ የተቀመጡት ማለት ነው። ኢትዮ ኤሌክትሪክ ኔጌቲቭ ሁለት አለው። መቀሌ ሰባ እንደርታ ደግሞ ኔጌቲቭ ስምንት የጎልዳ አለበትና ይህን ጨዋታ ማሸነፍ የሚችል ክለብ ይተርፋል። ይህ ጨዋታ ላይ አቻ እንኳ የሚወጡ ከሆነ ኢትዮ ኤሌክትሪክ መትረፉን ያረጋግጣል ማለት ነው። እንግዲህ መቀሌ ሰባ እንደርታ ይህን ይሄን ጨዋታ ለማሸነፉ ወደ ሜዳ ይገባል ማለት ነው። እንግዲህ የሳምንቱ ታላቅ ጨዋታ ማለት ይቻላል ሮብ ምሽት 12 ሰዓት ላይ ሲደረግ፣ የሳምንቱ የመጨረሻ ጨዋታ ደግሞ ሐሙስ ማለት ይቻላል የዘንድሮ ዓመት ክስተት የሆነውን ኢትዮጵያ መድንን ከሱልሽሬ የሚያገናኘው በሚያገናኘው ጨዋታ የውድድር ዓመቱ የመጨረሻ ወይም ደግሞ የመዝጊያ ጨዋታ የሚሆንበትን ሁኔታ እንመለከታለን ማለት ነው። እንግዲህ ለማንኛውም ወደ ታችኛው ሊግ እነማን ይወርዳሉ የሚለው በጉጉት ይጠበቃል ማለት ነው። ኢትዮ ኤሌክትሪክ፣ መቀሌ ሰባ እንደርታ፣ ወይስ አዳማ ከተማ ወይስ ሌላ ክለብ ወደ ታችኛው ሊግ ይወርዳል የሚለው ከጨዋታው በኋላ ምላሽ የምናገኝ ይሆናል ማለት ነው።